ሌሊት ዘፈን ሳስጨፍር ላድር ሙሉ ቀን ጫት ቅሞ ነው። ሌሊቱ ሙሉ ሲሰራ ያደረሰው እንቅልፍ ይመጣበታል፣ እንቅልፍ ያደክመዋልና፣ እኔ ግን እንቅልፍ የለኝም ነበር። እግዚአብሔርን የለህም እለዋለው። ነፍሴ ግን የሆነ የምትፈልገው የሆነ የምትራበው ነገር እንዳለ አውቃለሁ። እየቃምን እኔ መዝሙር መስማት ነው ደስ የሚለኝ። ዘፈንማ እዛው ሌሊት ሲጮህብኝ ያድራል። የለህም እለዋለው ይወደኛል ቃሉን ጠቀሼ ወደ ፌዝ እለውጠዋለሁ። ይወደኛል። ተጣምሚ የሰዎችን አእምሮና ሀሳብ አጣምማለሁ፣ ግን ይወደኛል። መኖረው መኖርን ስለምወደው አልነበረም፣ ነገር ግን መሞትን ስለምፈራ መኖር ጀመር። ሁሉንም ሌሊቶች እቅም አለው፣ ሁሉንም ቀኖች እቅም አለው። ሌሊቶቹን እጠጣለሁ፣ ድራጉ ውስዳለሁ፣ አጨሳለሁ። በዚህ ሁሉ ውስጥ ግን ውስጥ ያለ ባዶነት አለ። ደስታ የለኝም። ምንም ሳትሰራ በምርቃና ብቻ ፎቅ ትሰራለህ፣ ፎቅ ታፈርሳለህ፣ መኪና ትቀይራለህ። ነገር ግን በገሃድ ስትሄድ እዛሽ ምስኪን ደሳሳ ጎጆ ውስጥ እናቴ የሰራችሁን ሽሮ ነው የምትበላው። ሰዎች ተው ሲሉ እኔ ለሱሱ ጠበቃ ነኝ፣ እኔ ለሱሱ ተከራካሪ ነኝ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ይህ በጋብሳ ለማቀፍ አገልግሎት በአንጾኪያ ሙቭመንት የተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ደግሞ ይዘላቸው የቀረብነው እንግዳ አለ። እንግዳችን ፓስተር ፍስሃ ነው። ፓስተር ፊሽ፣ ከእሱ ጋር ደግሞ በጣም አስገራሚ ጊዜ ይኖረናል። ድንቅ የሆነ ምስክርነቶችን እንደምትሰሙ አምናለሁ። እንግዲህ ራስን ከማስተዋወቅ ጀምርና እኛ ያው የመጀመሪያ ጥያቄያችን የሚሆነው ሰው ጌታን ከማግኘቱ በፊት ማን ነበር የሚለው ንጽጽር እንድናደርግ ስለምንፈልግ ስምህን አስተዋውቀ ስቲ የቀድሞ ህይወት ነበር የሚባለው ህይወት አንሳለን። በጣም ነው ማመሰግነው ፓስተር ዳኒ። እንግዲህ ያው አንተን በሰርፕራይዝ ፕሮግራም በቲቪ በጣም ከታተል ከነበሩ እና ከሚወዱ ሰዎች አንዱ ነው። ዛሬ ደግሞ በዚህ የኔ ቀን ፕሮግራም ብዙዎች ህይወታቸውን እየመጡ እያካፈሉበት ለብዙዎች ደግሞ መክዳን ምክንያት የሆነ ፕሮግራም ላይ እንግዳ አድርገህ ስለጋበዝከኝ ከልብ አመሰግናለሁ። ያው ስሜን እንደተናገርከው ፓስተር ፍስሀ ባላለሁኝ በመገናኛ ቃለ ህይወት ቤተክርስቲያን አገልጋይ ነኝ። ያው ቅድም እንደተናገርከው ነው ጌታ ኢየሱስ ክርስቶስ ወደ ህይወታችን መጥቶ የነበረንን ያለፈ ህይወታችንን ነበር ባያደርገው የነበርንበት ህይወት የሚያሸማቅቅ ነበር። እርግጠኛ ነኝ ዛሬ ላይ በዚህ ፕሮግራም ላይ እየመጣን የምንናገር ሁላችን ጌታ ኢየሱስ ክርስቶስ ታሪካችንን እንዳልከው ነበር ባያደርገው በሰው ፊት የሚወራ ታሪክ ያልነበረን ሰዎች ነን። ምክንያቱም ያሳፍራል፣ ያሸማቅቃል ስታልፍበት አይመስልህም። ነገር ግን ለሰዎች ልታካፍለው፣ ልታወራው፣ ልታጋራው የምትፈልገው ህይወት አይደለም። እኛ የኖር ነው ግን ኢየሱስ ነበር ስላደረገው ለእግዚአብሔር ክብር ይሆናል፣ በብዙዎች በጥፋቱ ስላሉ ደግሞ መታነጽ ወደዚህ ህይወት መምጣት ምክንያት ይሆናል። ለእኛም ደግሞ ይህንን በማውራት ውስጥ ያለ ከእግዚአብሔር የተቀበልነው ትልቅ በረከት፣ ያም ህይወት በክርስቶስ ኢየሱስ ያገኘነው የዘላለም ህይወት አለ እና ዝም እንበል ብንል እንኳን ዝም የማያስብል እንድንናገር ምክንያት የሚሆነን፣ በጣም ብዙዎች ብዙ ወሬዎች ብዙ ጨዋታዎች ሊኖሩ ይችላሉ። ከንግግሮችም ከጨዋታዎችም ከወሬዎችም ሁሉ በላይ በህይወታችን ውስጥ እግዚአብሔር ያደረገውን ማዳን መናገር ነውና፣ እድል ነው። ይህን ህይወት ማካፈል ልጅነቴ፣ ኬን ኤምባሲ በሚባል እዚያው አዲስ አበባ ተወልጄ ነው ያደግኩት። መገናኛ አካባቢ፣ ኬን ኤምባሲ፣ ወደ አራት ኪሎ በሚወስደው መንገድ ላይ ኬን ኤምባሲ ነው የተወልጄ ያደግኩት እና እድገቴ በቤተ ክርስቲያን ነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መላከ ሰላም ሰንበት ትምህርት ቤት የካ ሚካኤል ውስጥ ነው እኔ ያደግኩት። ልጅ ሆኜ ግን እያደግኩበት ግቢ እዚህ ኬኔ ኤምባሲ ፊት ለፊት ያለ መጠጥ ቤት ነበረ። እና በጣም ትንንሽ ልጆች ሆነን ፕሮስቲቱሽን ላይ ያሉ ሴቶች በዚያ እንመለከታለን እናያለን፣ ሰዎች ሲቅሙ፣ ሰዎች ሲያጨሱ፣ ሰዎች ሲጠጡ እኛ ትንንሽ ልጆች ሆነን እሱን መመልከት ኖርማል ነበረ። እና ከአንድ ትንሽ አብሮኝ ካደገ ልጅ ጋር ወደ ጓሮ ዞረን ሰዎች ሲያጨሱ ናይና ጋዜጣ እንጠቀልልና ልክ እንደነሱ በቄንጥ ለማጨስ እንሞክራለን። ያስለናል፣ ትንሽ ይረብሻል ስሜቱ። ከዛ በኋላ የሆነ ጊዜ ላይ ከእናቴና ከእህቶቼ ጋር ከዛ ግቢ ወጣንና ትንሽ ወደ ባልዳራስ ወረድ ወዳለ ቤት ገባን የመንግስት ቤት ስላገኘን። ከዛ ቤተ ክርስቲያን ነው የገባው። ሰንበት ትምህርት ቤት ልጅ ሆነን ስናድግ በጣም ደስተኞች ነን። ከቤተ ክርስቲያን አታጣንም። ከትምህርት ቤት ወጣን፣ ሮጠን ቤተ ክርስቲያን ነው የምታገኘን። ሰንበት ትምህርት ቤት ድራማ እንሰራለን፣ ወረብ እንወርባለን፣ ትምህርቶችን እንማራለን። እኛም ደግሞ ልጅ ሆነን እናስተምራለን። በጣም ፈጣን የነበርን ልጆች ነን ከጓደኞቼ ጋር እና በዛ እድገት ውስጥ እያለን ያን ትንሽ ልጅ ፊሽ የሚባለውን ልጅ ምን መሆን ትፈልጋለህ ስባል በሕይወቴ ውስጥ የምመኛቸው ሁለት ነገሮች ነበሩ። አንዱ ፖለቲካ ተምሬ ፖለቲከኛ መሆን መሪ መሆን የኔ ምኞት ነበረ። ሁለተኛው ምኞቴ ደግሞ ስላሴ መንፈሳዊ ኮሌጅ ገብቼ ቴዎሎጂ ተምሬ ጥቁር ቀሚስ ለብሼ ቆብ አድርጌ ጥሩ የሃይማኖት መምህር መሆን እፈልግ ነበረ። ሰባኪ መሆን እፈልግ ነበር። እና እግዚአብሔር መፈለጉ አለ። በዛው ልክ ደግሞ አብሮን ከህፃንነት ያደገ ደግሞ አመፅ አለ። ሁለት ፐርሰናሊቲ አንዳንዴ አብሮ ያድጋል። በሰዎች ስንታይ ትውቶች ነን፣ ቅኖች ነን፣ ጥሮች ናቸው። እግዚአብሔር ቤት የሚያገለግሉ ናቸው። ቀሚስ ለብሰው የሚዘምሩ የሚያሸበሽቡ ናቸው ትለናለህ በዛው ልክ ደግሞ ለጥፋትም በጣም ፈጣኖች ነበርንና እነዚህ ሁለት ነገሮችን ያስቤ ነበር። ያ ልጅ ብቻ የሆነ ጊዜ ላይ ድንገት ከቤተ ክርስቲያን ወጣሁ። አወጣጤ ድንገት ነው። ድንገት ወጣሁ። አንዳንድ ቦታዎች ላይ፣ አጓጉል ቦታዎች ላይ መዋል ጀመርኩ፣ ከአንዳንድ ልጆች ጋር። ከበፊት ጓደኞቼ ተለይቼ ከሌሎች አይነት ስብ እና ከአንዳቸው ልጆች ጋር መዋል ጀመርኩ። ድንገት አስተሳሰብ ተለወጠ። ባይብልን ማንበብ የሚወደው ያ ትንሽ ልጅ እግዚአብሔር የለም ወደሚል ፍልስፍና ውስጥ መጣ እና በዚህ ትንሽዬ አእምሮ በዛ ትንሽ እድሜ ብዙ ሳታቅ፣ ሰይጣን ሁሉን የምታውቀን እንዲመስልህ ያደርግና ይህ ትልቁ እግዚአብሔር ላይ አንተ ትንሹ ፍጡር እንድትነሳ እንድታምጽ ያደርግሃል። እግዚአብሔር የለም ማለት ጀመርኩኝ። እና ጓደኞቼ ይመጡና ሊያስረዱኝ ይፈልጋሉ እና አጣመምባቸዋለሁ ቃሉ ቃሉን አጣመምባቸዋለሁ። ከሎጂክ አንጻር እስቲ ያስረዱኝ፣ እግዚአብሔር ፍትሃዊ አምላክ ነው ብላችሁ ታምናላችሁ ወይ? እሺ፣ ፍትሃዊ ነው ብላችሁ ካመናችሁ በእንደዚህ በእንደዚህ በእንደዚህ ክፍሎች ውስጥ የተገለጠው የእግዚአብሔር ፍትሃዊነትን የሚያሳይ ነው ወይንስ እግዚአብሔር ጨካኝ መንግስት መሪ ነው? ስለዚህ ወይ እግዚአብሔር የለም፣ እግዚአብሔር አለም የምትሉ ከሆነ እናንተ የምታምኑት ወይም በመጽሐፍ ቅዱስ ውስጥ የምታሳዩኝ እግዚአብሔር እሱ መልካም አምላክ አይደለም። ምክንያቱም ባልተገባ መንገድ ወይ ተገልጧል፣ ወይ ተብራርቷል ማለት ነው። እግዚአብሔር ካለ ኃጢአትን የሚቀጣ እግዚአብሔር አይደለም የሚራራ እግዚአብሔር ብቻ ሲውልን ለሰዎች የማይሰራ እግዚአብሔር ብቻ ደስ የሚለው እኔ ኃጢአትም ላድርግ በምንም መንገድ ልሆን እኔንም የሚያዝናናኝን ነገር ሁሉ ራይት እያለ የሚያጸድቅ እግዚአብሔር ብቻ። እንዲህ አይነት እግዚአብሔር ካለ ንገሩኝና እሱን አመልከዋለሁ። ይሄ ምንድን ነው? ኃጢአትን ከመውደድ፣ ስጋን ከመውደድ፣ ዓለምን ከመውደድ የሆነ የራስ እግዚአብሔር የለም ብለ ግን የሆነ የራስን እግዚአብሔር መፍጠር እንድትፈልግ የሚያደርግ ሀሳብ ውስጥ ገባሁ። እና ሴጣን ቀስ እያለ እያሳሳቀ ወደማይሆን ህይወት ውስጥ እኔን ወስደኝ ጀመር። ከዛ ከቤተክርስቲያንን በጣም መራቅ ጀመር፣ ከሰዎች መራቅ ጀመር። ከዛ ቲያትር ፊልም አካባቢ መሯሯጥ ጀመርን። ከዛ ደግሞ ሙዚቃ በጣም ይስበናል። ከዛ በኋላ ቀስ በቀስ ጫት ተጀመረ። አንዳንድ እየተባለ የመጀመሪያው ስቴጅ ላይ ሱስ ወስዶ እኔን ምንድን ነው ያደረገኝ? ለሱስ ተከራካሪ እና ጠበቃ። ወዳጆችህ ተው ይሄ መንገድ ያጠፋል፣ ወስዶ ወስዶ ሞት ጋ ነው የሚያደርስ፣ ሄደዋል የቀደሙት ያለፉበት የሚያውቁ ይመክረዋል። ፍቃደኛ አትሆንም። እና ልክ ሰዎች ተው ሲሉኝ እኔ ለሱሱ ጠበቃ ነኝ፣ እኔ ለሱሱ ተከራካሪ ነኝ። ስለሚያዝናናኝ ነው እንጂ እኮ የማደርገው ባሪ አድርጎኝ አይደለም የሚል ስቴጅ ላይ ነበርኩ ያኔ የነበርኩት። እና ማጨስም በጣም አሪፍነት ነው፣ መቃምም በጣም አሪፍነት ነው፣ መጠጥ መጠጣት በጣም አዝናኝ ነገር ነው፣ ሀሺሽ ዊድ መጠቀም በጣም ጥሩ ነገር ነው። ሁሉም አዝናኝ የሚለውን መልኩን ነው እሱ ሲያሳየኝ። ስለዚህ አዝናኝ ነው እያልኩ እየተከራከርኩለት ቀስ በቀስ ወሰደኝ። ሁለተኛው ስቴጅ ላይ ሲደርስ ለእሱ ስምከራከርበት ደረጃ ላይ አልደረስኩም። ሁለተኛው ስቴጅ በጣም ከባድ ነው። ሱስ ማንነቱን ይገልጥልሃል። ለምን ኦረዲ ተቆጣጥሮሃል። ልትወጣ እንደማትችል አውቀሃል። ተስፋ ወደ መቁረጥ ውስጥ እየሄድክ ነው። ፊዚካሊ እየተጎዳህ፣ ሰውነትህ እያለቀ ሲሄድ ይሰማሃል። በአካልህ እየደቀክ ስትሄድ ይሰማሃል በስነልቦና እየደቀህ ከስትሄድ ኢቭን ታክሲ ውስጥ እንኳን ስትገባ የራስ ጠረን ራስን የሚዋጋበት ደረጃ ይደርስና አጠገብ ያሉ ሰዎችን እያሰብ የምትሸባቀቅበት ደረጃ ላይ ያደርስሃል። ይህንን ካደረገ በኋላ ሱስ እራሱን ይገልጥልሃል። አዎ ጎጂ ነኝ ይኸው፣ ነገር ግን መውጣት አትችልም። መሰቃየት ብቻ ነው ያንተ ድል የሚሆነው ያንተ ምርጫ የሚሆነው። አሁን ሰዎች ሲመክሩ እንደ በፊቷ ትከራከርለት ነው። እኔ በሽታ ከዛ ብችል ብችል እኔ ራስ ያልወጣ በቃ ምክር የምጠላበት ጊዜ፣ የሚመክሩ ሰዎች ሁሉ አንተን ያልተረዱህ የሚመስልበት ስቴጅ ነው። ያ ስቴጅ ሰው ማይረዳ፣ አንተም ራስን ማትረዳበት ወደ ተስፋ መቁረጥ የምትሄድበት ስቴጅ ነው። ያ ስቴጅ ለእኔ በጣም ከባድ ነበር። እንደሚጎዳኝ አውቃለሁ፣ ልላቀቀው እንደማልችልም አውቃለሁ ሊረዳኝ የሚችል ማንም እንደሌለ የምታምንበት ጊዜ ነው። እኛ የሌሊት ስራ ሰራ ነበረ። ዲጂ ሆኜ ዘፈን አስጨፍራለሁ። በጣም የሚገርመው ፋስር ዳኒ ሌሊት ዘፈን ሳስጨፍር ላድር ሙሉ ቀን ጫት ስቅም ነው ሞሎ ለሊት ሙሉ ሲሰራ ያደረ ሰው እንቅልፍ ይመጣበታል፣ እንቅልፍ ያደክመዋል። እና እኔ ግን እንቅልፍ የለኝም ነበር ምናልባትም ወደዚህ ወደ ሰባራ ባቡር አቤኔዘር የሚባል ቤት ሶስት አመት ከስምንት ወር ስሰራ ሶስት ዓመት ከስምንት ወር ውስጥ ያሉትን ሌሊቶች በሙሉ የዲጂ ወንበር ላይ ቁጭ ብዬ ዘፈን አስጨፍራለሁ አንድም ሌሊት አላረፍኩም አንድም ሌሊት ቤት ያልተኛሁ ሁሉንም ሌሊቶች እቅማለሁ ሁሉንም ቀኖች እቅማለሁ ሌሊቶቹን እጠጣለሁ ድራግ ወስዳለሁ አጨሳለሁ በዚህ ሁሉ ውስጥ ግን ውስጥ ያለ ባዶነት አለ ደስታ የለኝም ምስቅ መስላለሁ፣ ከሰዎች ጋር ምስቅ ማጫወት ማጨፍር ማስጨፍር መስላለሁ። ግን ህይወቴ ውስጥ የሆነ ባዶነት ይሰማኛል። የሆነ ትልቅ ቀዳዳ እንዳለ ይሰማኛል። የሆነ ደስታ የማጣበት የሆነ ምርረበሽበትና እግዚአብሔርን የለህም እለዋለው። ነፍሴ ግን የሆነ የምትፈልገው የሆነ የምትራበው ነገር እንዳለ አውቃለሁ። የማስታውሰው ለቀን ሙሉ የነ መስፍን ጉት የነ ፓስተር ራይት ሞላልኝም የእና አዜብን መዝሙሮች እንደዚህ ስንሰማ እንውላለን። ከጓደኞች ጋር የና ድድገኘው ይደግል እኔ መዝሙር መስማት ነው ደስ የሚለኝ። ዘፈን አዛው ለሊ ሲጮህብኝ ያድራል። ዘፈን አልሰማም። ቀንቤት ቁጭ ስል የምሰማው መዝሙር ነው። ላፕቶፕ ላይ በቃ እየቀያየርኩ ማዳምጠው መዝሙር ነው። እና እውነትም ደግሞ ሲሰማቸው ደስ ይሉኛል። ከህይወቴም ጋር የሚገናኝ ምስክርነቶች አሉኝ። በኋላ አወራለሁ እና እያንዳንዱ መዝሙሮች እንዲሁ ዝም ብለው የምታንጎራጉራቸው ብቻ ሳይሆን ሰው ህይወት ውስጥ ገብተው ምን ያህል ሰውን የመለወጥ የመለኮት አቅም የተገለጠባቸው ዝማሬዎች እንደዘመሩ በጣም የሚያስደንቁ በጣም የሚያስገርሙ ዝማሬዎች ነበሩና እና ሙሉ ቀን የፕሮቴስታንት መዝሙሮችን የነ ፓስተር ዳይት ሞላልኝ፣ የነ መስፍንግቱ የነ ተከስተ፣ የነ ተስፋዬ ጫላን የነ አዜብን ማለዳን አይቼ ይሄ ቀንን አፍቀኛ ቀትር ላይ አይቼ ምሽት ይርበኛል የህይወቴ መመሪያ ጽኑ መሰረቴ ትለዋለች ነፍሴ ቃል ቁርስራቴ። በጣም ይደንቀኛል። አሁን ጫት ነው ቁርስራቴ። ኔ እኔ ቁጭ ብዬ እየቃምኩኝ ግን ይሄኛው መዝሙርን ያስደንቀኛል። ምንድን ነው ማለዳዬን ያሳስበኛል አንዳንድ ጊዜ በጣም በመንፈሳዊ ህይወት ውስጥ ማደግ የትኛውም ስፍራ ላይ ፈጣሪ ከምትለው ወይም በራስ ቫሊው ካለው ነገር ጋር የነበረህ ግንኙነት ወይም የልጅነት መሻትን እግዚአብሔር ከውስጥ አይወስድብህም እና ማለዳ ቅዳሴ ሳስቀድስ የነበርኩበት ቦታዎች ምናምን ይመጡብኛል፣ የፕሮቴስታንት መዝሙር እየሰማሁ። እኔ ግን ቅድስቱ ውስጥ ነበር ማስቀድሰው። መቅደሱ መግባት አይቻልም ማለት እኔ መሐሌት የሚባለ የመጀመሪያው የምታገኘው ክፍል አለ ቤተክርስቲያን ውስጥ። ሁለተኛው ቅድስት አለ። ሶስተኛው የቅድስተ ቅዱሳን ታቦቱ የሚቀመጥበትን ፊት ለፊት እያየው ማስቀደስ ወድ ነበር። ውስጥ አልገባ ክህነት የለኝም ግን፣ እዚህ የጌታ ራት ቅዱስ ቁርባን የሚሰጥበት ጋር ቆመን ስናስቀድስ የነበረው ነገር አለና በጣም በጥፋት በጣም በዱርጊነት ውስጥ ሆኜ የሚናፍቀኝ ቦታ ያንን ቦታ ያንን እያዩ እግዚአብሔር ማምለክ ነበረ ለእኔ በቃ ያ ይሞቴ ነበር። እና ግን እኮ የለህም እለዋለው እግዚአብሔር ጌታም የሚጋጭ ፐርሰናሊቲ፣ እርስ በርሱ የሚጣላ ማንነት። እና መዝሙር እየሰማው ነው። ሙሉ ቃል ሲል ደስ ይለኛል ውስጤ። እና ስገባ ካሸር ላይ የምትቀመጥ አንድ ልጅ ነበረች። በጣም አክራሪ ኦርቶዶክስ ናት። እና ሰላም አንድ የስልክሽን እቀበላታለሁ እና ለሰው ዘፈን ከፍቼ ብኤርፎን ከእሷ ስልክ ላይ የዘርፊ ይመስለኛል። ለዓይኔ እንቅልፍ የለውም፣ ለጉንጮቼም እረፍት ዘውትራነ ባለው ከልካይ በሌለበት እያለ ይሄድና ልጅ ያጠፋል፣ እንደ ዘመት ያበላሻል። ብዙ ነገር ግን ይምራል፣ ይቅር ይላል፣ ይታገሳል። የአባት ፍቅር ይላል ጎንበስ በይ እንባይን እጠርጋለሁ፣ በቃ ማለት እየሄድኩበት ያለሁት መንገድ ትክክል እንዳልሆነ ይገባኛል። ማለት ማን ፈጠረ? ሥላሴ ሥላሴ ስንት ናቸው? አንድም ሶስትም ናቸው እያልክ ልጅነት ላይ አፍህን የፈታኸው በእግዚአብሔር ቃል ከና ዛሬ አለሁበት ህይወት ደግሞ እግዚአብሔር የለህም ብለው እንዳለ ደግሞ በውስጤ ይመሰክርልኛል፣ ይደንቀኛል። ሌሊቶቹን በሙሉ እንቅልፍ ሳልተኛ አድራለሁ። ሙሉ ቀንጫ ስቅም ሲጋራ አለማቋረጥ ሳጨሱ እላለሁ። ግን ጤነኛ ነኝ፣ አሞኝ ሆስፒታል ሂጄ አላውቅም። ግን ደግሞ በቃ ቀውጢ ጸቡ ውስጥ፣ ድብድብ ውስጥ እገባለሁ። ነገር ግን አንዳች ነገር በእኔ ህይወቱ ሲያጋጥመኝ እኔ ስለዚህ ውስጤ ይሞግተኛል። አለ ሊያውም በጣም የሚወደኝ የሆነ የሚጠብቀኝማ አለ የሆነ አካል አለ፣ ወደ ማለት ውስጥ መምጣት ጀመርኩኝ። እግዚአብሔር የሚያስደንቅ የፍቅር አምላክ ነው፣ ምሕረቱ ብዙ የሆነ ምሕረቱ ታላቅ የሆነ እግዚአብሔር። ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን እና በበደላችን ሙታን ሆነን ሳለ አይደል እንደገና ከልጁ ጋር ህይወትን የሰጠን ሃሌሉያ! በቃ የፍቅር አምላክ ማንነታችንን አይቶ ያልወደደን፣ ጽድቃችንን አይቶ ያልወደደን። ባገኘሁት መድረክ ላይ ሁሉ ሳውራው ስናገረው፣ ልቤን የሚሞቅ ልቤን የሚሞላ አንድ እግዚአብሔር ቃል አለ። ሮሜ ምዕራፍ አምስት ላይ አለ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ክብር ለኢየሱስ። ሲሆን የሚወደድ ፐርሰናሊቲ ሳይኖረን የተጠላን ነው ሆነን ሳለን ገና ጠላቶች ሆነን ሳለን በፍቅሩ የተብራራው በመስቀል ላይ በደም የተብራራ በመከራ የተብራራ እግዚአብሔር ፍቅር በክርስቶስ ኢየሱስ በመስቀል ላይ ሞት የተገለጸ የተበራ የተነገረ ፍቅር፣ የሚወደድ ነገር ሳይኖር አለ። በቃ የሚወደኝ እንዳለ እርግጠኛ ነበርኩ፣ ግን ህይወቴ ደግሞ እንደሚወደድ ሰው አልነበርኩም። የለህም ነው ያለው ይወደኛል ቃሉን ጠቀሼ ወደ ፌዝ ለውጧለሁ። ይወደኛል ተጣሚ የሰዎችን አምሮ አምሮና ሀሳብ አጣምማለሁ፣ ግን ይወደኛል፣ ግን ይወደኛል፣ ይወደኛል ኢየሱስ። እና በቃ የሆነ ጊዜ ላይ የሌሊትም ስራ አቆምኩኝ። በአንዳንድ ምክንያቶች ተስፋ መቁረጥ የኦቴዎስ መግባት ጀመረ እና ወደ ሶስተኛው ስቴጅ አደረሰኝ። ተስፋ የቆረጠ ህይወት መኖር አልፈልግም። ራሴ ማጥፋት ፈልጋለሁ። ምኖረው መኖርን ስለምወደው አልነበረም ነገር ግን መሞትን ስለምፈራ መኖር ጀመርኩ። ያለግርኩ ሌላው ፓርት የቤተሰብ ህይወቴ ደግሞ ያሳዝናል። በጣም በድህነት ውስጥ ያሳደገች በርበሬና ሽሮ እየቸረቸረች ለገዳሪ ድረስ እየተመላለሰች ነግዳ ያሳደገች እናት አለች። ነገ ለእሷ ተስፋ መሆን እፈልጋለሁ። ልጦራ ትፈልጋለሁ ለህቶቼ፣ በጣም በብዙ ድካም ውስጥ ዛሬ እግዚአብሔር ይመስገን በብዙ ነገር የሚባረኩ በጣም በከባድ ህይወት ውስጥ ነው ያለፉት። እኔ ለማሳደግ ዋጋ ከፍለዋል እና ለእነርሱ ልትሆንላቸው ትፈልጋለ። ይሄ ራሱ ከራስ ጋር ያጋጫል። መሆን የምትፈልገው ህይወት አለ። አሁን ደግሞ በተጨባጭ ሱስ ወስዶ አንተን ያስቀመጠ የሆነ ኮርነር አለ። ስለዚህ ከራስ ጋር መጋጨት ትጀምራለ፣ ከሀሳብ ጋር መጋጨት ትጀምራለ። ስለዚህ ምንም ሳትሰራ በምርቃና ብቻ ፎቅ ትሰራለ፣ ፎቅ ታፈርሳለ፣ መኪና ትቀይራለ። ነገር ግን በገሃድ ስትሄድ እዛ ምስኪን ደሳሳ ጎድ ውስጥ እናቴ የሰራችውን ሽሮ ነው የምትበላው። ከእውነቱ ጋር ይጋጭባል። ከገሃዱ ዓለም ጋር ትጋጫለ። የምናብ ሰው ትሆናል። የምኞት ሰው ትሆናል። መመኘት እኮ መጥፎ አይደለም። የሆነ ድሪም ቢኖረው አንድ ሰው መጥፎ አይደለም። የሆነ መልካም ነገርን ቢያስብ መልካም ነው። ነገር ግን ደግሞ መሬት ላይ የወረደ የአንተን ስራ የአንተን ትጋት የሚፈልግ ነገር አለ። አንተ ጋር ግን እሱ የለም። ስለሌለ ድንገት በአንድ ምሽት በልጽገ፣ በአንድ ምሽት ሀብታም ሆነ ራስን ማየት ትፈልጋለን።